ሄሉን ጀግና ናት ምለው በምክንያት ነው ማለት ነው። ጀግና ናት ይሉ ብርቱ ናት ይሉ ምላችሁ በምክንያት ነው። ነገ ሄሉዬ እንግዲህ ኢቢኤስ ላይ ትቀርባለች። በጉጉት የምንጠብቀው ቪዲዮ ነው። ነገ እውነት ለመናገር ነገ ምሽት ሁለት ሰዓት ላይ ኢቢኤስ ላይ ትቀርባለች። በጉጉት የምንጠብቀው ቪዲዮ ነው። ሁላችሁም እንዳትቀሩ እንግዲህ ሄሉዬ ሪከርድ እንድትሰብር እንድታደርጓት እላለሁ እዚህ አጋጣሚ እንጠብቃለን። ሰላም እንዴት ናችሁ? አቢ ነኝ። ለዚህ ቤት አዲስ ከሆናችሁ ቤተሰቡን ሁኑ አብራችሁ። አመሰግናለሁ። ሰላም፣ ጤና፣ ፍቅር ከእናንተ ጋር ይሁን እያልኩ በአዲስ ቪዲዮ መጥቻለሁ። የቪዲዮ ከተመቻቸው ላይ ሼር፣ ኮሜንት፣ አስተያየት መስጠታቸው እንዳትረሱ። ዛሬ ነው ሄሉዬ እንግዲህ ይኸው ስፖርተኛ ሆና መታላችኋለች ማለት ነው። አምሮባት ማሊያ ለብሳ ምናምን እንግዲህ ያው ብቅ ብላለች። ደግሞ ኳስ ተጫዋች ሁናለናለች። በነገራችን ላይ ነገ ኢቢኤስ ላይ ጠብቁኝ ብላለች። ማንችሁም እንዳትቀሩ ነገ ሁለት ሰዓት በኢትዮጵያ ማለት ነው በኢትዮጵያ ሁለት ሰዓት በዚህ ደግሞ ሶስት ሰዓት ማለት ነው። ሶስት ሰዓት ማለት ዘጠኝ ሰዓት ይመስለኛል። እና እንግዲህ በያላችሁበት አካባቢ ሆናችሁ የሄሉ የቪዲዮ ሲለቀቅ እንዲታዩት ላለሁ በዚህ አጋጣሚ ይመች የሉያንጅ ጀግናና ብርቱ ሴት ነሽ በጣም እውነት ለመናገር አሰብሽበት ድረሽ አላማሽ ግብሽ ድረሽ በጣም ጎበዝና ጀግና ሴት ነሽ፣ ይመችሽ እላለሁ። ጎበዝ ነሽ በእውነት ለዓላማ የተነሳሽ ጀግና ሴት ነሽ። ለዓላማ የተነሳ ሰው ምንም ቢሉት ምንም ማንንም አይሰማምና አንቺም እንደዛ ነሽና ፈጣሪ ከዚህ በላይ ከፍ ያደርገሽ ትልቅ ቦታ ያደርስሽ እላለሁ ማለት ነው። በዚህ አጋጣሚና ይህን ቪዲዮ እንግዲህ ሁላችንም በጉጉት ነው የምንጠብቀው። እናንተም እንግዲህ ያው በጉጉት ጠብቁት እላለሁ። ሄሉዬ መልካም ምድል ሪከርዱን እንደምትሰባብሩ ባለ ሙሉ ተስፋ ነኝ። ደግሞ ተሰባብሯለሽ ብዬ ነው የማስበው ማለት ነው። ምክንያቱም ጀግና መሆንሽን ስለማውቀው በጣም ደስ ብሎኛል። እናንተ ደስ ይበላችሁ። እንግዲህ ሄሉዬ ነው የምትወዱ የምታከብሮ። ሄሉዬ ትልቅ ቦታ የምትደርስ ልጅ ናት። እውነት ለመናገር በጣም ሚባዛሪያ ትልቅ ቦታ የምትደርስ ልጅ ናት፣ ነው የማስበው። ጎበዝ ናት። ምንም ነገር የሚሰብራት ልጅ አደለች። ትልቅ ቦታ የምትደርስ ልጅ ናት ብዬ ነው የማስበው እና እርግጠኛ ምን ላይ ትደርሳለች፣ ትልቅ ቦታ እንደምትደርስም ባለሙሉ ተስፋ ነኝ። ጀግና ከሆናችሁ፣ ጎበዝ ከሆናችሁ፣ አሰባችሁበት አላማችሁ፣ ግባችሁ ያው እንደሚደረስ አምናለሁ እና ሄሉ እዛ ቦታ ላይ እንደምትደርስ እርግጠኛ ነኝ። ደግሞም እየደረሰችም ነው ብዬ ነው የማስበው እና ኤቢኤስ ላይ ትቀረበች ደግሞ የቆየች ደግሞ እንትን ላይ ትቀርባለች። ማን ነበረ? እንትን ላይ ምን ነበረ የሚባለው ምን ነበር መቅዲ የሚያቀርቡበት ጠፋብኝ። እዛ እና ብረሽ እነ ሩት ታቀረቡበት ከጊዜ በኋላ ደግሞ እዛም ትቀርባለች። በቃ አንድ ሚዲያ ከወጣችሁ ታዋቂ ከሆናችሁ በቃ እንደዚህ በቀላሉ ይፈመሳል። ማየም ሄልዬ፣ እንኳን ደስ ያለሽኝ እና እዚህ በላይ ከፍ ያለ እንጀራ ይስጥሽ ፈጣን። ምንሽ በደም ከፍ በደም ከምሽ በደም ከሚባል በላይ ትልቅ ደረጃ ድረሽ እላለሁ። የትነት ነው መ እናንተ ምን ልጅ በቃ ምን ልታችሁ ብለጽላ ደስ ስላለኝ ይሄ ልጅ ይዤ መጣሁ። እንግዲህ ያው ሄልዬ ጎበዝ ናት። ምንም አይሰብራት ምንም ምንም አይሰብራልም ምንም ምንም፣ ጠንካራ ሴት ናት፣ ጎበዝ ሴት ናት። ምንም የሚሰብራት ነገር የለም። እንደዚህ ጠንካራ ጎበዝ ከሆናችሁ አሰባችሁበት ደርሳላችሁ ማለት ነው እና እነች ሄታል ሄልጂ ትልቅ ቦታ ካላማሽ በላይ አልፈሽ ፈጣሪ ይደግፍሽ፣ ፈጣሪ ያልፈሽ፣ ያሰብሽውን ያሳካልሽ። የምን እንልሽ እምመኝ የለሽ። ለአንቺ እኔ ምርጥ እህት ምርጥ ነሽ። የዋህ ነሽ። ማርያምን እኔ በትንሽ ጊዜ ቢሆን እባክሽ፣ የዋህ ነሽ። ምርጥ ልጅ ነሽ። የእውነት የዋህ እግዚአብሔር የውስጥ ነው ያለ እና በጣም ምርጥ ልጅ ነው። የዋህ ልጅ ነሽ። ፈጣሪ ከእዚህ በላይ ከፍ ያደርግሽ እላለሁ። ውዶች፣ ይሄ እንግዲህ የቪዲዮ ከተመቻችሁ ላይክሽ፣ ኮሜንት አስተያየት ስጡ እንግዲህ ሄሉዬ እንግዲህ ነገ ትወጣለች፣ እናያታለን። ዛሬም ቪዲዮ ለቀዋል። በእርግጥ በልቁል ቤት ሰርፕራይዝ ተደርገዋል። የሚያምር ሰርፕራይዝ፣ ያስደስት ሰርፕራይዝ ነው። በስማ እኔ እንደዚህ አይነት ሰርፕራይዝ ምንም ከሚሰጠኝ እንደዚህ አይነት ሰርፕራይዝ ሲሰጠኝ ምን አይነት ደስታ እንደሚሰማኝ ልነግራችሁ አልችልም። እንደውራት ወርቅ ገዝተው ከሚሰጡኝ እንደዚህ አይነት ስጦታ ቢሰጠኝ ለእኔ ደስታዬ ነው። ይህ እናንተን ባላቅምና ዛሬ ልቁልና ልዩ የሰጧቸው ደስ ይላል። ደግሞ ልኦልና ልዩን ተጣመሩ እያላችሁ ነው ኮሜንት ላይ። እናንተማ እንዴ ተጀመራችሁ ታጣምራላችሁ አይቀርም።